ሶፊያ አማንና ተማም ስምዲና ይባላሉ። ባልና ሚስት ናቸው። ነዋሪነታቸው በጉራጌ ዞን ጉመር ወረዳ ሲሆኑ በስራተ ጾታ ሞዴል ቤተሰብ በመባል ከተጎበኙት ሞዴል ቤተሰብ መካከል አንዱ ናቸው። ከዚህ ቀደም እንደ ማንም ኢትዮጵያዊ ቤተሰብ በጭቅጭቅና በንትርክ ይኖሩ ከነበሩት ቤተሰብ አካላት ተጠቃሽ ነበሩ። የተለያዩ ትምህርቶችን በመማራቸውና ስልጠና በመውሰዳቸው ቤተሰቡ ሁለንተናዊ በሆነ መልኩ ለውጥ እንዳሳዩ ተናግረዋል። ዘር ከገባ ጎተራ የለም። በጆንያ ነው። ወስደን ምንሸጥ ከሆነ የኔ ፍቃድ ይጠይቃል፣ ፍቃዱ እቀበላለሁ። ተስማምተን ይሄ ከተሸጠ እንደዚህ ይሆናል ይለኛል፣ እሺ ይለዋለሁ። ከተቀመጠ አይሻልም ወይ ብዬ ምፈልግ ከሆነ ይሄ የነጋችን እንዲህ ቢሆን ስለው እሺ ይላል። እሱም አላህ እሺ ይበለው። ባል ሚስቱን እየደበደበ በሆነ ባልሆነ ነገር ሁሌ ድብድብ ነበር፣ ሁሌ ጭቅጭቅ ነበር። ያ ጭቅጭቁ ደግሞ ቤተሰብ ካለ ለምሳሌ ልጆች ካሉ ያን ጭቅጭቅ እያዩ አይምሯቸው ይሰረቅ ነበር። ትምህርታቸውን በአግባቡ አይከታተሉም ነበር። ለምን ለምን ቢባል፣ የሁለቱም ሰው ጭቅጭቅ ልጆቹን ይጎዳል፣ ትውልድን ይጎዳል። ይሄን ነገር ግን ታሳቢ በማድረግ ይሄ ስርዓተ ጾታ በሚለው በተሰጠን ትምህርት በጣም ለውጥ ነው ያመጣ ነው። ይህ ቤተሰብ በቤት ንጽህና አያያዝና በልጆች አስተዳደግ እንዲሁም ባላቸው ሀብት እኩል ተግባብቶ የመውሰንና የማስተዳደር ስርዓት ላይ ለአካባቢ ሞዴል መሆን የቻሉ ቤተሰቦች ናቸው። የፌዴራል ግብርና ሚኒስቴር በሀገሪቱ የሚገኙ ክልሎችን በዘርፉ የሚገኙ ሴት ባለሙያዎችና አመራሮች ለልምድ ልውውጥ ወደ ማዕከላዊ ኢትዮጵያ ክልል በጉመር ወረዳ በመገኘት ጎብኝተዋል። በጉብኝቱ ወቅትም በሚኒስቴር መስሪያ ቤቱ ሴቶችና ማህበራዊ አካቶ ትግበራ ዋና ስራ አስፈጻሚ ወይዘሮ ገነ አብደላ ውጤታማ ቤተሰብ መመልከት መቻላቸውን ነው የተናገሩት። ከየክልሉ የስራ ተጾታ ባለሙያ እና በየክልሉ ያሉ የሴቶችና ማህበራዊ ላይ የሚሰሩ በግብርና ሚኒስቴር ውስጥ እንዲመጡ አድርገናል። ይህንን ያደረግንበት ምክንያት ትልቁ የስራ ተጾታ የማከለ ቤተሰብ ወይንም ሞዴል ፋሚሊ የምንለው ነው። ጀንደር ሞዴል ፋሚሊ የምንለው ነው። ይሄ ቤተሰብ በጉራጌ በተለይ በዚህ በጉመር ወረዳ ላይ በትልቁ እየተተገበረ ያለና ውጤታማ ስራ ያየንበት ነው። በስራተ ጾታ እኩልነት የተሻለ ተሞክሮ የነበራቸው ከዚህ ቀደም ሌሎች አካባቢ የሚገኙ ማህበረሰብ ክፍል ነበሩ። አሁን ደግሞ በማዕከላዊ ኢትዮጵያ ክልል በጉራጌ ዞን ጉመር ወረዳ ተጠቃሽ መሆኑን ነው ዋና ስራ አስፈጻሚዋ ወይዘሮ ገነት አብደላ የገለጹት። የሴቶችና የወንዶች ስራ ተብሎ ክፍፍል የሌለበት ከዚህም በፊት ስንሰማ የነበረው አውራምባ ነበር። እንደ ኢትዮጵያ እንደ አገር አውራምባ ላይ ሴትና ወንድ የሚባል ስራ የለም። አሁን ደግሞ እዚህ አካባቢ ላይ ይሄ የሴት ነው ይሄ የወንድ ነው ተብሎ የስራ ክፍፍሎች እየቀሩ ያሉበት፣ ሙሉ በሙሉም ባይሆን እየቀሩ ያሉበት ሁኔታ ነው። ለሀገር ሰላም የቤተሰብ ሰላም መሆን ተተኪ የሌለው አማራጭ መሆኑንም ነው ዋና ስራ አስፈጻሚዋ የተናገሩት። ለሀገር ሰላም ቤተሰብ ሰላም መሆን ወሳኝነት ነው። አንዳንድ ቦታ ላይ እያየን ያለነው ነው። የቤተሰብ ሰላም ማጣት ከቤት ይጀምራል አገር ላይም ጫና የሚፈጥሩ የተለያዩ የሰላም መታጣት አካባቢ የሚፈጠሩ ነገሮች አሉ። ያንን ያስቀራል። በጉራጌ ዞን በጉመር ወረዳ የታየው ሞዴል ቤተሰብ ተሞክሮ ውጤታማ በመሆን ወደ ክልሎቻቸው በመውሰድ ተግባራዊ እንደሚያደርጉ ነው ከአማራ ክልልና ከቤንሻንጉል ክልል የመጡ ወይዘሮ ማስተዋል ካሳሁንና ወይዘሮ ሀዋ ሙስጠፋ የተናገሩት የመጣ ነው። በዋናነት በስርዓተ ጾታን መሰረት ያደረገ ቤተሰቦችን ለማየት ነው የመጣ ነው። እንደ ጉራጌ ዞን መጠን ያየሩም ነገር ደስ የሚል ነገር ነው። ያየ ነው። ያው የአንድን ቤተሰብ ደግሞ ስርዓተ ጾታ ላይ ያለ የተዛባ አመለካከት ለመቀየር መነሻው ቤተሰብ መቀየር መቻል አለበት የሚል ነው፣ ሳይንስ ነው። ባየሁት ነገር ላይ አንድ ሁለት ቤቶችን ጎብኝቻለሁ። በጣም ደስ የሚል ነገሮች ነው ያየሁት፣ እና ለቀጣይ በጣም በቃ አገሩም ለእኔም አዲስ ነው። በጣም ምርጥ ነው፣ በቃ ተመችቶኛል በማምጣቴ በጣም ግብርና ሚኒስቴርን በጣም ከልብ አመሰግናለሁ። በየጊዜው የተለያዩ ትምህርቶችንና ስልጠና በመስጠት ነው ይህ ውጤት ማምጣት የተቻለው ያሉት የጉመር ወረዳ ግብርና ጽሕፈት ቤት ምክትል ኃላፊ አቶ ሙሀጅር ሚፍታህ ናቸው። በተለያዩ ትምህርቶች፣ ስልጠናዎች በመስጠት በኩል ደግሞ ግንዛቤዎች በመፍጠር አርሶ አደሩ ሞዴል ሴቶችና አባወራዎች እነዚህ ነገሮች የመቅረፍ ስራውን ነው እየተሰራ ያለው። አሁንም ቀርፈውታል። እነዚህ ነገሮች በተለይ በይዞታ ማረጋጀት ላይ ሁለቱም ባለቤት ናቸው።